በድርድር ግልጽነት ወሳኝ ነው። ተደራዳሪዎች ምን እንደሚፈልጉ ማወቅ አለባቸው። በዩክሬን የወደፊት እጣ ፈንታ ስምምነትም ይህ መታየት አለበት። ራሽያ ዩክሬን በጣም የተዳከመች እና የተበታተነች ሀገር እንድትሆን ትፈልጋለች። ዩክሬን በበኩሏ ራሽያንን በጦርነት ማሸነፍ ነው ፍላጎቷ። አሁን ባለው ሁኔታ ግን እንደ ፖለቲካ ጠበብቶች ከሆነ የሁለቱ ሀገራቶች ግብ ባመዛኙ ይህ ነው ይላሉ። እዚህ ጋር በኩል መታየት ያለበት ግን በሁለቱ ሀገራት መሃል በአደራዳሪነት የሚሰይመው አካል ነው። የዩክሬንን ጦርነት ለማደራደር በቀዳሚነት ሁለቱን ሀገራት ማለትም ዩክሬንና ራሽያን በጠረጴዛ ዙሪያ ያስቀመጡት ደግሞ አወዛጋቢውና የወቅቱ የአሜሪካው ፕሬዝደንት ዶናልድ ትራምፕ ናቸው። ነገር ግን እሳቸው በዚህ ስምምነት የሚፈልጉትን ማንም አያውቅም። ለዩክሬንም ያላቸው እቅድ ምን እንደሆነ አይታወቅም። በተደጋጋሚ ሲባል የከረመው ግን ይህ ነው።

የአሜሪካው ፕሬዝደንት ትራምፕ የሚስ ዩኒቨርስ ውድድርን ያሸንፉ ነበር። ለዚህም ይመስላል በዩክሬን ወደፊት እጣ ፈንታ ላይ ቁማር እየቆመሩ ያሉት። እሳቸው በተደጋጋሚ ጦርነት እንዲያበቃ እፈልጋለሁ ይላሉ። እዚህ ጋር ጥያቄ የምናነሰው ግን እንዴት ነው እያሳኩ ያሉት ነው። በዛሬው የዓለም አቀፍ ዳሰሳችን እውነት ትራምፕ በራሻ ዩክሬን ጦርነት የሚፈልጉት ማዕድን፣ የኖቤል ሽልማት ወይ ሰላም ብለን እንጠይቃለን። አብራችን ቆዩ እየተከናወኑ ካሉ ነገሮች ተነስተን የትራምፕ በራሻ ዩክሬን ስምምነት ላይ እየተከተሉት ያሉ እቅድ በሁለት የሚከፈል ይመስላል። እቅድ አንድ አሜሪካ ለዩክሬን አበደሮችን ብድር መቀበልና በሁለተኛነት ደግሞ የተኩስ አቁም ስምምነት እንዲፈረም በፈራሚ ሀገራት ላይ ጫና መፍጠር ናቸው። የመጀመሪያው እቅድ የሚሳካላቸው ይመስላል። የዩክሬኑ ፕሬዝዳንት ዘለንስኪ የማዕድን ተብሎ የሚጠራውን ስምምነት ለመፈረም ተስማምተዋል። በዚህም መሰረት ዩክሬን ማዕድኗን ለአሜሪካ ለማካፈል ተስማማለች ተብሎ ይጠበቃል እንደ ትራምፕ ገለጻም ስምምነቱ በቅርቡ ይፈረማል። የአሜሪካው ፕሬዚደንት ግን ከዩክሬን ከዚህ በላይ ነው የሚፈልጉት። በቅርቡም የዩክሬንን የኃይል ማመንጫን በመውሰድ እና ማስተዳደርን በሚመለከት ጥያቄ አቅርበዋል። የዩክሬኑ አቻቸው ይህንን የአሜሪካን ፍላጎት ባይቀበሉም፣ እንደ ዘለንስኪ ገለጻም ዩክሬን ከአሜሪካ ጋር በንግድ ጉዳይ መወያየት ትፈልጋለች። ነገር ግን የኃይል ማመንጫው የዩክሬን ሕዝብ ነው ብለዋል። ለሽያጭ አይቀርብም ማለታቸው ነው። አስታውሱ፣ የማዕድን ስምምነት ለመፈራረም ዝግጁ ነኝ ከማለታቸው በፊት የዩክሬን ማዕድን የዩክሬን ሕዝብ ነው ብለው ነበር። ለዚህም ይመስላል ይህን ጦርነት በቅርበት የሚከታተሉ ምሁራን ዘለንስኪ ስለ ኃይል ማመንጫው ያላቸውን አቋም በድጋሚ ሊቀይሩ ይችላሉ የሚሉት። እዚህ ጋር ግን አጥርተን ማለፍ ያለብን ጉዳይ ትራምፕ ከዩክሬን ገንዘብ ማግኘት ይፈልጋሉ። ይህ ሁሉንም የሚያስማማ ጉዳይ ነው። ሁለተኛው የትራምፕ እቅድ ግን ሙሉ በሙሉ ግልጽ አይደለም። እቅድ ውልና ቀነ ገደብ አይታይበትም። አሁን ባለው ሁኔታ ጥርት ያለ ነገር አይታይም። ለዚህም ተገቢ ምሳሌ የሚሆነው እየተጣሰ ያለው በከፊል የተኩስ አቁም ስምምነት ነው። አንዱ ሀገር ሌላኛውን ለስምምነቱ መጣስ በመክሰስ ላይ ተጠምደዋል። ስለዚህ የትራምፕ የተኩስ አቁም ስምምነት አደጋ ላይ ነው፤ ምክንያቱም በእምነትና በስምምነት ላይ የተመሰረተ አይደለም። የትራምፕ የገዘፈ ፍላጎት የሚታይበት ይመስላል። ይህም የእሳቸው ፍላጎት ሁለቱን ወገኖች በጠረጴዛ ዙሪያ ያመጣ ይሆናል። ምናልባትም በከፊል የተኩስ አቁም ስምምነት ያመጣ ይሆናል። ነገር ግን ሰላምን ለማምጣት በቂ አይደለም። ለዚህም ጥርት ያለ እቅድ እና ተከታታይ ያለው ቀደገደድ ያስፈልገዋል። ለዚህም ትክክለኛው ማሳያ የሚሆነው እየጋዛው ስምምነት ነው። የመጀመሪያው እቅድ ታጋዮችን ማስለቀቅ ነበር። ሁለተኛው ደግሞ ቋሚ የተኩስ አቁም ስምምነትና፣ የመጨረሻው ጋዛን መልሰው ማቋቋም ናቸው። ለዚህ ነው ተንታኞች የጋዛው ስምምነት ያልተሳካው በእቅድ ምክንያት ሳይሆን በሁለቱ ተፋላሚ ወገኖች የፖለቲካ ፍላጎት ማጣት ነው የሚሉት። ጥያቄው ግን ለምንድን ነው ትራምፕ እንደዚህ ያለ እቅድ ለዩክሬን የማይኖራቸው ነው? ይህንን ጥያቄ ለመመለስ የትራምፕ መነሻ ሀሳብን ማየት ያስፈልጋል። ለምንድን ነው በእርግጥ እሳቸው ሰላምን የሚፈልጉት? ለእሳቸው ቅርበት ያላቸው ሰዎች እያሉ ያሉት ትራምፕ በእውነት ሰላም እንዲመጣ አይፈልጉም፣ ይልቁንም ከዚህ ጋር ተያይዘው የሚመጣውን እንጂ የኖቤል ሰላም ሽልማትን እውነት ነው ይህን ለማሰብ ይከብድ ይሆናል። ነገር ግን የሀገሪቱ የብሔራዊ ደህንነት ኃላፊ ስለዚህ ጉዳይ ማንጸባረቃቸው እንዳይረሳ። ይህንንም ንግግር የተናገሩት ከወራቶች በፊት ነበር። አንደኛው ምኞት ሊሆን ይችላል፣ ሌላኛው ደግሞ ስልት ተብሎ ሊወሰድ ይችላል። ትራምፕ ራሽያን እንደ የአሜሪካ ተቀናቃኝ አድርገው አይመለከቱም። ለእሳቸው የአሜሪካ ቀንደኛ ተቀናቃኝ ቻይና ናት። በመጀመሪያ የአስተዳደር ጊዜያቸውም ቢሆን ይህንኑ ነበር በድርጊታቸው ለዓለም ያስታውቁት። አሁንም ቢሆን ግምቱ ግምቱ የአሜሪካ ባለስልጣናት ቻይና ጠል የሆኑ ባለስልጣናት ናቸው። እዚህ ጋር ራሻ እንዴት ነው የምትታየው ካልን የቻይና ቀንደኛ ጋር ተደርጋ ነው የምትወሰደው። አሁን ባለው ሁኔታ ደግሞ ሀገራቱ ማለትም ራሻና ቻይና ገደብ የለሽ ስምምነት ውስጥ ነው ያሉት። ዶናልድ ትራምፕም የሚፈልጉት ይህንን ጠንካራ የሆነን አንድነት መከፋፈል ነው። ለዚህም ይመስላል በአደባባይ የታሪክ ተማሪነታቸውን በመጥቀስ ራሻ እና ቻይና አንድ ላይ እንዳይሆኑ እንደሚፈልጉ የተናገሩት። ይህንን ፖለቲከኞች የኒክሰን ተቃራኒ ይሉታል። ለምን እንደሆነ ባጭሩ ላስረዳችሁ። በ1970ዎቹ አሜሪካ በቻይናና በሶቪየት ዩኒየን የነበረውን አንድነት መከፋፈል ችላ ነበር። በሰዓቱ ደግሞ ሪቻርድ ኒክሰን ነበር የአሜሪካው ፕሬዝደንት። ፕሬዚደንቱ ይህንን እንዲሳካ ያደረጉትም ቻይናን በመቅረብ ነበር። አሁን ግን ትራምፕ እያደረጉት ያለው በተቃራኒው ራሽያን በመቅረብ ነው። የተለያየ አካሄድ ነገር ግን ተመሳሳይ ግብ። ለዚህም ይመስላል ትራምፕ ሁለቱን አገራቶች ለማሸማገል ጉጉት ያደረባቸው። በዚህ ጊዜ ግን ማድረግ የምንችለው መገመት ብቻ ይሆናል። እርግጠኛ መሆን የምንችለው ግን ትራምፕ ታማኝነት ያለው እቅድ እንደሌላቸው ነው። ለዚህም ይመስላል የእሳቸው አስተዳደር ተለዋዋጭነትን እንደ ስልት አድርገው እየተከበሩ ያሉት፣ ወይም ደግሞ ተደራዳሪዎቻቸው በጉዳዩ ላይ ፍንጫልባ ሆኗል የሚል መላመትን አብዛኞች ሰዎች እንዲይዙ ተገደዋል። የሚሆነውን ማለትም ከሁለት አንዱ የሚከሰተውን በቅርበት መከታተላችን እንቀጥላለን። ትንታኔያችንን የምናበቃው ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉና በጉዳዩ ላይ የራሳችሁን አስተያየት በኮመንት ሴክሽን ላይ እንድትጽፉልን በመጋበዝ ነው። ጤና ይስጥልኝ።